ኪራ ነገሮች ሲወሳሰቡበት የሱ ምርጫና እንደ ምርጫ አድርጎ የሚጠቀመው ወደ መጠጥ ቤት ማምራት ነው። አሁንም ቀጥታ ወደ መጠጥ ቤት ነበር ያመራው። መጠጥ እየጠጣ ጽናት ምን አድርጌሽ ነው? ምን በድዬሽ ነው? በዚህ ልክ እኔን የምትቀጭኝ እያለ ጽናት ላይ እያማረረ ይገኛል። ታዲያ መጠጥ ውስጥ መደበቁ መልካም ባይሆንም፣ ለኪራ ለጊዜው አማራጭ ሆኖ የሚታየው ራሱን በመጠጥ ውስጥ በቅ ነው። ጽናት እሱን በመጠበቅ ሳሎን ሶፋ ላይ ቁጭ ብላ ታንቀላፋለች። እሱም እጅግ በጣም አምሽቶ ነበረ ወደ ቤት የመጣው። ወደ ቤት ሲመጣ ጽናትም ደንግጣ ኪራ መጣህ እንዴ? ደሞ ጠጣህ? ደግሞ ምግብም አልበላህም በባዶ ሆደን የጠጣኸው አይደለም። ምግብ ላምጣልህ ትለዋለች። እሱ ምንም አልፈልግም ምንም አልፈልግም። ለምንድን ነው የምትዋሽኝ? የኔና የአንቺ ፍቅር እዚህ ጋር ላያበቃ ነው የጀምር ነው። ለምንድን ነው የዛኔ ቀርበሽ አሁን ላይ እንደዚህ የምታደርጊኝ? ያኔ ኮ የሆነ ነገር ብለሽ ነበረ። ገድለሃት ታንሳኝ ብለሽ ነበረ። ታዲያ ዛሬ እኔ ምን በደልኩሽ? ሲልም ጠየቃት እሷ መልስ ሳ እኔ ስራዬን ነው እየሰራው ያለው ትለዋለች። ሰላም ሰላም፣ የተወደዳችሁ እና የተከበራችሁ ውድ የአባይ ቻናል ተከታታዮች እንደምን አላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። እንዲሁም ላይክና ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ስል በድጋሚ እጠይቃለሁ። የተወደዳችሁና የተከበራችሁ ውድ የአባይ ቻናል ተከታታዮች ዛሬ በድጋሚ አባይ ጽናት ክፍል ሀምሳን ይዛላችሁ ብቅ ብላለች ታዲያ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ ለሁሉም ሰው እንዲደርስ ሼር እያደረጋችሁ እንዲሁም ደግሞ ከወደዳችሁት ላይክ በማድረግ አብራችሁን እንድትቆዩ እስከ መጨረሻው ቪዲዮን በመከታተል ሀሳብ አስተያየታችሁን እንድታስቀምጡ በማለትም በትህትና ጠይቃለሁ ታዲያ ጽናት አሁን ላይ ግልጽ የነበረችው ጽናት አሁን ላይ ድብቅ ሆናለች። ማንም እሷ ያለችበትን የተረዳ ሰው የለም። ኪራ ምን በደልኩሽ ብሎ ከማማረርና እሷ ላይ ከመጮህ ውጪ እሷ ለሱ ብላ እየከፈለች ያለችውን ዋጋ ምንም አልተረዳትም። ናሆምም ይጠይቃታል። ቆይ ጽናት ምን ሆነች ነው በአንዴ የማናቅሽ ሴት ሆንሽ? የምናቃስ ጽናት እኮ እች አልነበረችም ብሎ ቢጠይቃትም እሷም ግን ምንም መልስ አልነበራትም። እኔ በፊት ለኪራ ስሜት እንጂ ፍቅር አልነበረኝም። ያ ስሜት ደግሞ አሁን አለቀ። ታዳ ምን ላደርግ እችላለሁ? ስሜት ደግሞ ፍቅር ሊሆን አይችልም፣ በማለት ማለትም ለናሁም ትመልሳለች። ኪራ እንግዲህ ወደ ቤት ከመጣ በኋላ ጽናትን ለምንድን ነው እንደዚህ ያደረግሽኝ ብሎ እያማረረ ልታለቅስ ባልሆነ ብላ ትጠይቃለች። እንዴት ነው ማላለቅሰው ፍቅሬን አሳጣሽኝ፣ እየወደድኩ ሽራቅሽኝ፣ ለምን አላለቅስም ይላል ኪራ። እሷም ጥምጥም ብላ በቃ አታልቅስ ብላው። እሺ በቃ ውጪ ልኝ አሁን ማንንም አልፈልግም፣ ሲጀመር ሁላችሁም አስመሳይ ናችሁ፣ ሲልም ኪራ ጽናትን ይቆጣታል። እሷም እሺ በማለት ሳሎኑን ለቃለት ትወጣለች። ጠዋት ሲነጋ እንግዲህ የኪራ አዲሱ እጮኛ ጽናት ጋር ክችን ትመጣና ማታ ኪራ አምሽቶ ነበር አይደል የገባው ብላ ትጠይቃለች። አረ በጊዜ ነበር የመጣው በማለትም ጽናት ትመልስላታለች። እኔ እኮ ከሰላሳ አምስት ሲለው እንቅልፍ የወሰደኝ ትላለች። እሷ እንግዲህ ሁሉ ነገሯ በፕሮግራምና በእቅድ ነው የሚመራው። ታዲያ ጽናት ደግሞ ይሄንን አታውቅም። አንቺ እንቅልፍም እንቅልፍን በፕሮግራም ነው የምተኘው ማለትም በእቅድ ነው ስትልም ጠይቃት አለች። አዎ አንቺስ ብላ ስትጠይቃት፣ እኔስ እንደ ቸርነቱ ነው የምኖረው በማለት ትመልስላት አለች። እስቲ እዚህ ቤት ሰራተኛ ነሽ አይደል ብላም ጠየቀቻት። አዎ በትክክል ሰራተኛ ነኝ በማለትም ጽናት ትመልስላት አለች። ታዲያ ለምንድን ነው ብር የሚከፈልሽ? ሰርቼ ስለምሰራ ነው ብር የሚከፈለኝ። ምን አይነት ጥያቄ ነው የምጠይቅኝ? በማለትም ትመልስላታለች። ጽናት ታዲያ እሷን መልሳ ታዲያ ሰርተሽ ስለሆነ የሚከፈልሽ፣ ፈጣሪም እኮ እኛ በተመኘነው እኛ በሰራነው ልክ ነው የሚሰጠን። ካልሰራን ካልሰራን ከየትም አምጥቶ ሊሰጠን አልችልም በማለትም እንግዲህ ቁም ነገር አዘል ቃላትን ትናገራታለች። ጽናትም ከላይ ሳያዩሽና ውስጥሽ አይገናኝም በማለትም አደነቀቻት። ጽናት በምታደርገው ነገር ተጸጽታ ሳሎን ገብታ ማንም በሌለበት ቁማ ናሆም ምሩ በጣም ይቅርታ አስከፋኋችሁ አይደለም በማታውቁት ነገር አሳዘንኳችሁ ይቅርበሉ ስትልም እንግዲህ የኪራ አዲስ እጮኛ ከኋላ መጥታ ታዳምጣት ነበረ ታዲያ እሷ ማዳምጣ ስታበቃ ምንድን ነው የምታወሪው ስለ ማንናት ነው በማለትም ጠይቃለች እሷ መልሳ አረ የምንናት ምንም አላልኩም መስሎሽ ነው በማለትም ጥላት ትወጣለች። እሷም እስቲ ቆይኔም እንደ ጽናት ልተውን ብላ እንግዲህ ከራሷ ጋር ትወና ትጀምራለች። ለአባቷ ያላትን ፍቅር፣ ለአባቷ ያላትን አክብሮት፣ ከአባቷ ያገኘችውን፣ አባቷ ያስተማራት አባቷ እንዴት በስነ ምግባር አንጾ እንዳሳደጋት እያወራች ለሴት ልጅ ምን ያክል ክብር እንዳለው ስታወራ ምሩም ደግሞ ከኋላዋ መታት ሰማታለች። ምሩም ሰምታ ስታበቃ አጨበጨበችላት። እጅግ በጣም ደስ የሚል ነገር ነው። በጣም ደስ የሚል አነጋገር ነው ሳዳምጥሽ ነበረ ትላታለች። ግን እኮ ልክ አላደረግሽም። ሰው ሳይፈቅድልሽ ማዳመጥ ትክክል አይደለም፣ ትላታለች። ምሩም መልሳ በጣም ይቅርታ ሳላስፈቅድሽ በማዳመጤ ብላት መልስ እላታለች አባቴ ወታደር ነበረ። ወታደር ማለት እንደሚታሰበው ጨካኝና ጨካኝና ሰውን የሚጎዳ አይነት ሰው አይደለም። ለሀገሩ ሲል ዋጋ የሚከፍል እጅግ በጣም ትሁትና ደግ የሆነ ነው ወታደር ትላለች። በጣም ይገርማል። እኔም አባትሽን ለመተዋወቅ ቸኩያለሁ ትላለች ምሩ። ታዲያ ጽናት ከናሆም ጋር ተገናኝቶ ናሆምም አንዳንድ ጥያቄ ስጠይቃት ነበረ። ጽናት ግን ፍጹም ሩቅ ሰው ሆናለች። በፊት የሚታይባት ፈገግታ ሁሉ ጠፍቶባታል። አሁን ላይ በሀዘን ተሞልታለች። ማንንም ልታስጠጋ አልቻለችም። ምሩን ግን አንድ ጥያቄ ጠይቃት ነበረ የሚወዱትን ሰው እንዴት አሳልፎ መስጠት ይቻላል ብላም ጠይቃለች። እሱ እንደ ሁኔታው ይወስናል። አንቺ የምትወጂውን ሰው አሳልፈሽ የምትሰጪበት ምክንያቱ ወሳኝ መሆን አለበት ስትልም ምሩ መለሰችላት። በቃ አሁን እንተኛ ስትልም ጽናትም ነገሩን አሳጠረችባት። ታዲያ አሁን ላይ ኪራ እጅግ በጣም ተጨንቆ ውጪ ላይ ወጥቶ በረንዳ ሲቀመጥ እጮኛው የተባለችው መጣች ሀሴትን፣ መታ ካጠገቡ ቁጭ አለች። ምኑ ነህ ነው የደበረህ? ያዘን ክትመስላለህ ችግር አለ ብላ ጠይቀዋለች። እሱም ምንም ችግር የለውም ብሎ ይመልስላታል። አንዳንዴ ህይወት እንደዚህ ናት በማለትም እንግዲህ አንድ ሁለት እያለች የራሷን የህይወት ታሪኳን ከልጅነቷ እስከ እውቀቷ ያሳለፈችውን ነገር ዝርዝር አድርጋ ትነግረዋለች ለኪራ። ታዲያ ሀሴት ምንም ያክል ፈጣንና ግዴለሽ ብትመስልም፣ ነገር ግን ውስጧ በሳልና አስተዋይ ደስ የምትል አይነት ልጅ ናት። ሁሉም ሰው ቀርቦ ሳያት ወዷታል። ኪራም እንግዲህ ይሄን ሁሉ ካጫወተችው በኋላ ወደ ሳሎን መጥተው አብረው ሲጫወቱ ነበረ። በጫወታ መሀል ኪራ እንግዲህ እሷን እጇን ቧጭራት ነበረ። ከዛም ይቅርታ በማለት አቅፎ ይቅርበኝ ስላትም ጽናትም ከኋላ ቤት ለማጽዳት ስትመጣ አየችው። ወደ ኋላ ተመለሰች፣ ምንም ሳትናገር። ድጋሚም ተመልሳ ስትመጣ እንግዲህ ሀሴት በጨዋታ መሀል ኪራን ቀጣው ነበረ። ተደራድረው ነበረ ጨዋታ ሲጫወቱ የነበረው እኔ አሸንፈሃለሁ፣ አንተ እኔን አዝለህ አስር ኩሻፕ ውረድ ትለዋለች። እሱም አታሸንፊኝም፣ ካሸነፍሽኝ እሺ አስር ኩሻፑን እወርዳለሁ በማለት ይደራደራል። እሷም አሸነፈችው። ስለዚህ አስሩን ኩሻፕ የመውረድ ግዴታ አለበት ማለት ነው። ይሄን እያደረጉ እያሉ ጽናት መጣች። ሳሎን ስትመጣ ያየችውን ማመን አቃታት። ኪራም ደነገጠ ጽናት ብሎ ቢያናግራትም ውጪ ሰው እያናገረህ ነው ትለዋለች ጥላም ሮጣ ትወጣለች ምን ሆናችሁ ነው ብላ ሀሴት ብትጠይቅም ለሀሴት ማንም መልስ መስጠት አልቻለም እሱም ሮጦ ጽናትን ተከትሎ ወጣ ታዲያ የተወደዳችሁ ና የተከበራችሁ ውድ አባይ ቻናል ቤተሰቦች ለዛሬ ይዘንላችሁ የመጣ ነው ይህን ይመስላል ቀጣዩን ክፍል ይዤላችሁ እስከምመጣ ቻናሉን እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ እንድታበረታቱኝ ስል በትህትና ጠይቃለሁ። የተወደዳችሁና የተከበራችሁ እስከዛውም ግን በያላችሁበት የእግዚአብሔር ሰላምታ ብስት ይበልላችሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ለምሰጡኝ ሀሳብ አስተያየት እጅግ በጣም ከልብ አመሰግናለሁ። ክብረት ይስጥልኝ።